በስም አብ ወወልድ በመንፈስ ቅዱስ አህዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ ሠላሳ አራት ከቁጥር አንድ እስከ ፍጻሜ ምዕራፍ። ለያዕቆብ የወለደችለት የልያ ልጅ ዲናም የዚያን አገር ሴቶች ልጆችን ለማየት ወጣች። የአገሩ አለቃ የኤውያዊው ሰው የኤሞር ልጅ ሴኬም አያት ወሰዳትም፣ ከእርሷም ጋር ተኛ፣ አስነወራትም። ልቡናውም በያዕቆብ ልጅ በዲና ፍቅር ተነደፈ፣ ብላቴናይቱንም ወደዳት፣ ልቧንም ደስ በሚያሰኛት ነገር ተናገራት። ሴኬምም አባቱን ኤሞርን፣ ይህችን ብላቴና አጋባኝ ብሎ ነገረው። ያዕቆብም ልጁን ዲናን እንዳስነወራት ሰማ። ልጆቹም ከከብቶቻቸው ጋር በምድረ በዳ ነበሩ። ያዕቆብም እስኪመጡ ድረስ ዝም አለ። የሴኬም አባት ኤሞርም ይነግረው ዘንድ ወደ ያዕቆብ ወጣ። ያዕቆብም ልጆች ይህንን በሰሙ ጊዜ ከምድረ በዳ መጡ። ያዕቆብን ልጅ በመተኛቱ በእስራኤል ላይ ስንፍናን ስላደረገ አዘኑ፣ እጅግም ተቆጡ፤ እንዲህ አይደረግምና። ኤሞርም እንዲህ ብሎ ነገራቸው፤ ልጄ ሴኬም በልጃችሁ ፍቅር ልቡ ተነድፏልና ሚስት እንድትሆነው እባካችሁ እርሷን ስጡት። ጋብቾችም ሁነን ሴቶች ልጆቻችሁን ስጡን፣ እናንተም የእኛን ሴቶች ልጆች ውሰዱ። ከእኛም ጋር ተቀመጡ። ምድሪቱም በፊታችሁ ናት፤ ኑሩባት፣ ነግዱም፣ ግዟትም። ሴኬምም አባቷንና ወንድሞቿን እንዲህ አለ፦ በፊታችሁ ሞገስን ባገኝ የምትሉኝን እሰጣለሁ። ብዙ ማጫና እጅ መንሻ አምጣ በሉኝ፤ በነገራችሁኝም መጠን እሰጣለሁ፤ ይህችን ብላቴና ግን አጋቡ። ያዕቆብም ልጆች ለሴኬምና ለአባቱ ለኤሞር በተንኮል መለሱ፤ እህታቸውን ዲናን አርክሷታልና። እንዲህም አሏቸው እህታችንን ላልተገረዘ ሰው ለመስጠት ይህን ነገር እናደርግ ዘንድ አይቻለን፣ ይህ ነውር ይሆንብናልና። እንደኛ ሁናችሁ ወንዶቻችሁን ሁሉ ብትገርዙ፣ በዚህ ብቻ እሺ እንላችኋለን ሴቶች ልጆቻችንን እንሰጣቸዋለን፣ የእናንተንም ሴቶች ልጆችን እንወስዳለን፣ አንድ ሕዝብም ሆነን ከእናንተ ጋር እንኖራለን። ትገረዙ ዘንድ እኛን ባትሰሙ ግን ልጃችንን ይዘን እንሄዳለን። ነገራቸውም በኤሞር ልጅ በሴኬምና በኤሞር ዘንድ የተወደደ ሆነ። ብላቴናውም ያሉትን ያደርግ ዘንድ አልዘገየም፣ ያዕቆብን ልጅ ወዷልና። እርሱም በአባቱ ቤት ካሉት ሁሉ የከበረ ነበረ። ኤሞርና ሴኬም ልጁም ወደ ከተማቸው አደባባይ ገቡ፣ ለከተማቸውም ሰዎች እንዲህ ብለው ነገሩ። እነዚህ ሰዎች በእኛ ዘንድ የሰላም ሰዎች ናቸው፤ በምድራችን ይቀመጡ ይነግዱባትም። እነሆም ምድሪቱ ሰፊ ናት። ሴቶች ልጆቻቸውን እንውሰድ ለእነርሱም ሴቶች ልጆቻችንን እንስጥ። ነገር ግን አንድ ሕዝብ ሆነን ከእኛ ጋር ይቀመጡ ዘንድ በዚህ ነገር ብቻ እሺ ይሉናል። እነርሱ እንደተገረዙ ወንዶቻችንን ሁሉ ብንገርስ ከብቶቻቸውም፣ ያላቸውም ሁሉ እንስሶቻቸውም ሁሉ ለእኛ አይደሉምን? በዚህ ነገር ብቻ እሺ ያልናቸው እንደሆነ ከእኛ ጋር ይቀመጣሉ። ከከተማይቱም አደባባይ የሚወጡ ሁሉ ኤሞርንና ልጁን ልጁን ሴኬምን ይሻሉ። ከከተማይቱ አደባባይ የሚወጡት ወንዶች ሁሉ ተገረዙ። ሶስተኛም ቀን በሆነ ጊዜ እጅግ ቆስለው ሳሉ የዲና ወንድሞች የያዕቆብ ልጆች ስምዖንና ሌዊ እየራሳቸው ሰይፋቸውን ይዘው ሳይፈሩ ወደ ከተማ ገቡ፣ ወንዱንም ሁሉ ገደሉ። ኤሞርንና ልጁን ሴኬምንም በሰይፍ ገደሉ። እህታቸውን ዲናንም ከሴኬም ቤት ይዘው ወጡ። ያዕቆብም ልጆች እህታቸውን ዲናን ስላረከሷት ወደ ሞቱት ገብተው ከተማይቱን ዘረፉ። በጎቻቸውንም፣ ላሞቻቸውንም፣ አህዮቻቸውንም በውጭም በከተማም ያለውን ወሰዱ። ሀብታቸውን ሁሉ ሕፃናቶቻቸውን እና ሴቶቻቸውንም ሁሉ ማረኩ፣ በቤት ያለውንም ሁሉ ዘረፉ። ያዕቆብም ሌዊንና ስምዖንን እንዲህ አለ፦ በዚች ሀገር በሚኖሩ በከናናውያንና በፌርዛውያን ሰዎች የተጠላው ታደርጉኝ ዘንድ እኔን አስጨነቃችሁ። እኔ በቁጥር ጥቂት ነኝ፣ እነርሱ በእኔ ላይ ይሰበሰቡና ይመቱኛል፣ እኔም ከወገኔ ጋር አጠፋአለሁ እነርሱም በጋለሞታ እንደሚደረግ